የተወደዳችሁ ታላላቆች እኔ በብስለትም በእግዚአብሔር ቤት በመቆየትም ከናንተ እጅግ የማንስ እህታችሁ ነኝ። ሰሞኑን እየሆነ ያለው ነገር ግን እጅግ ልቤን ስላሳዘነው በማይረባ ሁኔታ እያሳለፍን መሆናችንን ሳይ እኔ በጣም አዝኛለሁ። እናም አንድ ነገር ማለት ወዳለሁ። ዘመኑ አልቋል ኢየሱስ ሊመጣ ነው ይልቁንስ ተክተን ኢየሱስን እንስበክ ለዓለም የምናሳየው ኢየሱስን እንጂ ዓለማዊነትን ፣ ክፉ ቃላትን አለመከባበርን ፣ አለመዋደድና አለመስማማትን አይሁን ኢየሱስ ይመጣል ኢየሱስ በእርግጥ ይመጣል